ከሸንበር ተገኝቶ የወጣ ነው የሰሩትና መራን እመቤታችን ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጥርን የሚያስተምሩ ክብራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ። በህል በህልምም የምትነጋገራቸው ጊዜ አለ። ተገልጻም የምትነጋገራቸው ጊዜ አለ። ይህም ድንቅ ድንቅ ታምራት የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደተነጋገረቻቸው ፍጹም ታምራትም እንዳደረገችላቸው

በሰባት ዓመት በሥርዓታቸው መጽሐፍ ፍንድ ይላል። በየሳምንቱ ሁድ ሁድ በእመቤታችን ሰላሳ ሶስቱ በዓላት ሁሉ በወ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የመቤታችን ታምሯን ማንበብን አያስታውሉ። እመቤታችን ከፍጥረታት ሁሉ የከበረች ምዕድ ክብርት ናት። መሬ ከእግዚአብሔር በታች እንደም እመቤታችን የከበረ የለም። በይለተ ሁድ በእመቤታችን በዓላት ኩሉ የመቤታችንን ተአምር ማንበብን አያስታውሉ እንዳያሳጉሉ አወበዙ በዓላቷ ምን ያ በነሐሴ በሰባት ቀን የተቀነሰችበት ነው። በነሐሴ በአስራ ስድስት ቀንም የፈለሰ የፈለሰበት ነው። ከአስራ ስድስት ጀምረው እስከ ሀያ አንድ ቀን ድረስ እንደ ልጇ ትንሣኤ በዓል አድርገው ያክብሩ። በመስከረም በአስር ቀን የእመቤታችን ስዕል የመሪና ቦታ ወደምትሆን ቄቶንያ ወደ ምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ስጋን የለበሰች ይመስላለች ከጢታም ወዚህ ሕይወጣ ይታይ ነበር። በዚህም በሀያ አንድ ቀን ትከብራለች። በጥቅምት ሀያ አንድ ቀንም ትከብራለች። በህዳር በስድስት ቀንም ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በህዳር በሀያ አንድ ቀንም ዘካርያስ የመቅደስ ፋና ሳበራ ያየበት ነው። በታኅሳስ በሶስት ቀን ወደ ቤተ መቅደስ የገባችበት ነው። በዚህ ወር በሀያ አንድ ቀን ትከብራለች። በሀያ ሁለት ቀን በጥፌስ የሚባል ኤጲስቆጶስ በአልያን ያከበረበት ቀን ነው። በአልያን ባከበረበት በዚሁ ቀን በሰው እጅ ያልተሰራ ሰማያዊ ልብስና ሌላ መምህር የማይቀመጥበት ወንበር ሰጠችው። በሀያ ስምንት ቀንም ጌታን የወለደችበት ነው። በሀያ ዘጠኝ መድኃኒታችን ኢየሱስ ክርስቶስን የወለደችበት ነው። በጥር በሀያ አንድ ቀን ያረፈችበት ነው። የካቲት አስራ ስድስት ቀንም ተስካሪያን ላደረገ ስማን ለጠራ ምሕረት የምሕረት ቃል ኪዳን ልጃን የሰጠባት ቀን ነው። በዚህ ወር በሀያ አንድ ቀንም ትከብራለች። መጋቢት በሀያ አንድ ቀን በዓልዋ ነው። በዚህ ወር በሀያ ዘጠኝ ቀን መድኃኒታችን ኢየሱስ ክርስቶስን የጸነሰችበት ነው። ሚያዚያ በሀያ አንድ ቀንም በዓልዋ ነው። ግንቦት በአንድ ቀንም የተወለደችበት ነው። መከረማስትር ቀልበቷ ነው። እናም እኛ ግን በተረዳን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደታን ግንቦት በአንድ ቀን ነው እንላለን። በዚህ ወር በሃያ አንድ ቀን በግብፅ ሀገር ደብረ ምጥማቅ በምትባል በተሰራች ቤተክርስቲያን ከምስራቅ እስከ ምዕራብ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከዚያ ሀገር ሁሉም ይመጣሉ። እነዚህ ሁሉ ተጠላት ሰርተው የድንኳን ተክለው አቤሌት ጥለው ይከድማሉ። ከሀያ አንድ ቀን ጀምሮ እስከ ሀያ አምስት ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓላን ማክበር ይጀምራሉ። ድንግልን ከግንቦት ሀያ አንድ ቀን ጀምሮ እስከ ሀያ አምስት ቀን ድረስ ታታቋርቅ በእነዚህ በአምስቱ ዕለታት ከመላእክት ከጳርቃን ከሰማዕታት ጋራ ትገለጽ እንደነሱላቸው ነበር። ክርስቲያን እስላም በጋር ተገልጻ ያያት ነበር። በፍጹም ክብር በፍጹም ደስታ በዓልያን ያከብሩ ነበር። በሀያ አንድ ቀን በሀያ ሁለት ቀን በሀያ ሶስት ቀንም ከሳቸው ጋራ በሀያ አራት ቀንም ወደ ግልጽ አገር የገባችበት ታላቅ በዓል ነው። በዚህ ወር በሀያ አምስት ቀን ልጃ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ ስምንት ቀንም ለሆኑና ብሁነት ነው። ልጃ ውሃን ካለት ላይ ያፈለቀበት ነው። ሰሚ ሀያ አንድ ቀን ሀዋርያት የሰበሰቢ የተሰበሰቢበት ልጃም ቤቷን ለመስራት የወረደበት ነው። ሀያ አንድ ቀንም ቤቷን ያከበረበት ነው። አምኖ ሀያ አንድ ቀንም በከብራለች አምላክም የወለደች በድንጋሌ ስጋ በድንጋሌ ምት የክብር እመቤታችን በዓላቶቿ ሁሉ ሰላሳ ሶስት ናቸው። ይህም በዓላት እንደ እሑድ ሰንበት አድርገው ያክብሯቸው ከአመት እስከ አመት እስከ ዘላለምን ድረስ ምንም ሥራ አይስርባቸው። አምላክም በወለዶች በድንጋሌስ ጋር በድንጋሌነት ብጾናች በእነዚህ በክብርት እመቤታችን በዓላት እሑድ በተላለች ሰንበት ሁሉ የእመቤታችንን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸው ስማቸውን የጠራ ነው። ሊቃነ ጳጳሳት አውግዘዋል። ወንዶቹም ሴቶቹም የሆኑ ደዌ የታወቀ ኃጢአት ስጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ስራ ሁሉ ካልከለከላቸው መቤታችን ማርያም ታምሯን የሚናገር መጽሐፍ ሲነበብ የሰሙትን ወንዶችን ሴቶች ሁሉ ቢሆን ትባረካቸዋለችና።

ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነው። የእመቤታችንንም ታምራት ታምር ለመስማት ልቦናቸውን በመሰብሰብ ልቦናቸውን በመሰብሰብ ይዘጋጁ። ውጡም ዝም ታይሁ። የሚነጋገር አይኑር። የበረታ ቁሞ የደከመ ተቀምጦ ይስማ። የእመቤታችንን ታምር ከማንበብ አስቀድሞ ሊቃነ ጳጳሳት ሲሆን ሊቃነ ጳጳሳት አሜሉ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 ሰሚ አታምር ያለ ማርያም ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገዱ መስማቱን አያስታጉሉ። አስቀድመን እንደተናገርም የታወቀ ምክንያት ኃጢአት በሬ ካልከለከለው በዚች ቀን ታምራን ሰምቶ የሚቻለው ስጋውን በምን ይቀበል። ስጋውን በምን መቀበል ካልተቻለው ታምራን ሰምቶ ወደ ቤቱ ይሽት ስዳይ በሆን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ይሰማ። የእመቤታችን ቃል ኪዳን ታምራን የሚንቁ ግን ወንደያሆረን ሰው መሆን ከማምን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር አይቆጠርም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገኙ ናቸው። እን አባ ሚካኤል አባ ገብርኤል በሚባል በእኛ በቃላችን ስልጣን ፈጽሞ የተወገዱ የተለዩ የሆኑ እኛም የእነሱ ስልጣን ይዘናልና፣ ወልድ በጀትነት ውስጥ ይመጣ ለዘላለሙ በእውነት እመቤታችንን ባህሏን እንደ እህድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አዋገት። እመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጻድ የተጻፈውን የሚጠቅም ግን እስከዘላለሙ ድረስ ስሙ የተባረከ ይሆን ቅድስት ድንግል ወክለ ማርያም ወላዲተ አምላክ ጸሎተ በረከተ ያሉ ጊዜ ባለማለም አነስኑ መንሽርሶ መድሙመ ሀይለ ታምር ያለ እግዝእትነ ማርያም በመንዋት ሶሪያ ለዘላለም በእኛ በእውነት ይደርብንና አምላክን የወለደች በድንግልና ስጋ በድንግልና ነፍስ ተጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። የእግዚአብሔር ማደሪያ በምትሆን በከበረች ኢየሩሳሌም ያደረገችው ድንቅ የሚሆን አምላክን የወለደች እመቤታችንን የታምረን ሀይል ስኖ በማዋራ ፕሮግራም ላይ ፀብ ክርክር ባደረጉ ጊዜ ከክ ነው ከክፎች ወንበዴ ወንበዴዎች ፀው የተነሳ የነጋዴዎች መንገድ ተዘጋ። ያን ጊዜ ቀኑ ብርሃን የወረደበት የከበረ በዓለ ፋሲካ ነበረና በተለመደ ስርዓት መንገደኞች አልተገኙ ነበር። ኢትዮጵያዊ ከሚሆን ከአንድ ነጋዴ በቀር ማንም አልተገኘም። ከዚህ በኋላ በየስርዓታቸው በዓለ ፋሲካን ለማክበር የሮምና የፋርስ ሰዎች የአርማንያን እና የጥር ሰዎች የገላትያና የሶርያን የእስክንድሪያን ሰዎች ከጳጳሶቻቸውና ከሊቀ ካህናቶቻቸው ጋር ተሰበሰቡ። ብዙም ጉባኤ ሆነ። ከኢትዮጵያ ሰዎችን ነጋቢያን በፈለጉ ጊዜ ከአንድ በቀር አላገኙም። በአደባባይ መካከል ጠርተው አቁመ ባለንጆሮችህ ባሌ ባልጀ

በዚህ ሰዎች እና ካልሚር የስልሳ የብርሃን ያወርድላቸውም እያሉ ይመካልና፣ ይህም የተናገረው ያን ኢትዮጵያዊ መንገደኛ አውቅቶ ሰደዶት። ያን ጊዜም ያ መንገደኛ በፍጭም እውቅሶ ያለቀሰ ከጉባኤያቸው መካከል ተለይቶ ሄደ። ከእመቤታችን መቆሚያ ደርሶ እመቤታችን ማርያም ሆይ ይህን ተመልከች መናጨን ከዚህ ከትልቅ ጉባኤ ሁሉ መለየቴንም ምስቲያት አስቢ አላት። መንገድን በረሃብ በጥል በወይ በድካም የሆነ ልጅሽንና አንቺ በድካም የሆነ ልጅሽንና አንቺ ስለ መሰደድ ነውና፣ ይህንንና ይህንንም የመሰለውን ተናግሮ በቀራኔው አንጻር በተሰራች በእብራ ውስጥ ማሪሃም በሚሏት በእመ ቤታችን መቆሚያ ቦታ ላይ ይጸልይ ጀመረ። ያችን ቦታ የእመ ቤታችን መቆሚያ ብለው መጥራታቸውን ግን ያን ጊዜ በሆነ ፋር ልጃ ባይቃ ማስጨላው ተሰቅሎ ሳለ በዛች ቦታ ላይ እመቤታችን ቆማ አልቅሳለት ነበረና፣ ስለዚህ ያችን ቦታ ምቋሙ እግዝእትነ ማርያም ብለው ብሎ ሰየማት። ከመንገደኞች ያዘነ የተከዘ ሁሉ ከዛች ቦታ በጨንዬ በለመነ ጊዜ የልመናውያን ዋጋ እመቤታችን ዘንድ ፈጥነው ያገኝ ነበር። ስለዚህ ነገር ያ ነጋዶ በዛች ቦታ በትክል ልመና ሳለ መበደሉን መሰደዱንም ወደ እመቤታችን ሳሳስብ ለዚህ ለተበደለና ለተሰደደ ከውዩ ባለጠጎች ጉባኤም ተንቆ ለተለየ መንገደኛ ወደዚህ ቦታ ከሰማይ ብርሃን ወረደለት። እሱ ግን ወደ እመቤታችን ለመለመን ጸሎቱን በማዘውተር ልገናል ወደ ሰማይ ተመስጦ ነበርና በእጁ ላይ በግ በግ ሲል ያን የብርሃን ፋና አላየም ነበር። ነገር ግን አይሁድ በዚያ መንገደኛ እጅ ላይ ብርሃን እሱም በገሶት በሩቅ አይተው እሱ ብቁ እያሉ ፈጽመው አደነቁ። የኢትዮጵያ ሰዎች ሃይማኖታቸው ምንኛ የቀና ድንቅ ነው አሉ። በተበደለው ሰው ከሰማይ የወረደለትን ብርሃን አዩ፣ ተመለከቱ የእግዚአብሔር ማደሪያ አንተ ሰው ብለው ጠርተው ክቡራን በመሆኑ እጆች ላይ የሚያበራ ይህን ፋና አታይም አሉ። ያን ጊዜ አይምሮ ተመለሰለት። ሐዘንም ወደ ፍጹም ደስታ ተለወጠለት። የእመቤታችንም ታምሯ የታምሯ ምስጢር ባየ ጊዜ ከመገደሉ የተነሳ ለብቻው ብርሃን ስለያረገለት ደስ አለው። ያን መንገደኛ የናቁትና የገጡት የተሰበሰቡትም አይተዋፈሩ ደነገጡ። የኢትዮጵያ ሰዎች ሃይማኖታቸው እውነት በእውነት የቀና ነው፣ ትክክለኛም ነው አሉ። ያን ጊዜ የተሰበሰቡት ያን ጊዜ የተሰበሰቡት ወደ ወረደው ብርሃን ሲገኝ ያን መንገደኛ ስለማቁትና ስለበደሉት ይቅር ይላቸው ዘንድ ማለዱት። ይቅር አላቸው። በተሰበሰቡትና በመንገደኛው መካከል ፍቅር አንድነት ሆነ። ከዚህ ቀንም ወዲህ ለኢትዮጵያ ሰዎች ከፍተኛ ክብር ተደረገ። ብርሃን ስለወረደላቸው በኢትዮጵያ ሰዎች ላይ የግብፅ ሰዎች ባለሟልነት ባለሟልነት ተደረገ። ሃይማኖታቸው የቀና የኢትዮጵያ ሰዎች ከሌሉ ለግብፅ ሰዎች ብቻ ብርሃን እንዳይወርድ ይህ ነገር የተረዳ ሆነ። እኒህ እመቤታችንን የሚወዱ ናቸውና ይህም ሁሉ የተደረገ ከእመቤታችን ታምር ገናንነት የተነሳ ነው። ስለዚህ ማን ያደኛል? ግፍ ነው። ልመናዋ፣ ክብራ በእኛ ለዘላለሙ በእውነት ይደርብን። ለዘላለሙ አሜን።